የውጪ ፎቶ ፎቶ ልታስቀምጥልኝ ነው? አስቀምጥልኝ፣ ደስ ይለኛል። ኮመንት አስቀምጥልኝ፣ እመጣለሁ፣ ቤት መጣለሁ። ፎቶ አስቀምጥልኝ፣ ደስ ይለኛል። ሸበላ ነህ፣ ሸበላ እንደሆንክ ለነገሩ፣ ችግር የለውም። ወንድ ልጅ ቆፍጠን ነው። ብቻ በል ቆፍጠን ቆፍጣን እና

ኦኬ፣ በይ በቪዲዮ ውጪ አለ። ያ ቪዲዮ ፎቶ የማን ፎቶ ነው የምናየው? የኔ ይሁን እኮ አለው በፎቶ በይ፣ ሙዬ እሺ። ሲንጀዴ እንዲህ አናግራት እንጂ መጀመሪያ ተነጋገሩ። አዎ ዜድ ለመጀናጀል

እንትና እኮ የቤተሰባችን ነው። ፋኒ ዩቱብ የሚባል በቪዲዮ ውጪ ችግር የለውም ለማንኛው፣ እኔ የሚያሸንፈኝ ሌሎ ውሳኔ ብቻ ነው። ወዴት ወዴት መጣህ አይደለ፣ ችግር ችግር የለውም። ለማንኛውም እኔ የሚያሸንፈኝ የዜዱ ውሳኔ ብቻ ነው አለ። እውነት ነው።